በማዕከላዊ ጎንደር ዞን አምባ ጊዮርጊስ ከተማ አስተዳደር 90 ሚሊዮን ብር ወጪ የተደረገባቸው የልማት ስራዎች ተመርቀው ለአገልግሎት ክፍት ሆኗል። መንግስት በችግሮችም ውስጥ ነው የልማት ስራዎችን ያከናወነ መሆኑን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ገልጸዋል። ተጨማሪ አለን።